ተናላ አድማጮቻችን ቆይታችሁን አራዳ ኤፍ ኤም 95.1 ላይ እንድታደርጉ ነው መንጋብዛችሁ። የመጀመሪያውን ጉዳይ እናንስ፣ እግር ኳስና የሊቀ ጳጳስ ፍራንሲስን ጉዳይ እንመልከት። ትናንትና ነው ሕልፈተ ሕይወታቸው የተሰማው፣ ብዙ መነጋገሪያ ሆኗል። ደግሞ እግር ኳስን በጣም ይወዳሉ ይባላል። ይህንን ጉዳይ እንመልከት። አዎ ልክ ነው። ከጤና ችግር ጋር ረጅም ጊዜ ሲታገሉ መቆየታቸው ይታወቃል። ሊቀ ጳጳስ ፍራንሲስ የካቶሊካዊት ቤተክርስቲያን ሊቀ ጳጳስ ሆኖ ረጅም ጊዜ ከአስር ዓመት በላይ ቆይተዋል ቤኔዲክት አስራ ስድስተኛ በኋላ ማለት ነው። ከዛ በፊት ብዙ የምናስታውሳቸው ጆን ፖል ሁለተኛ የሚባሉትን ሊቀ ጳጳስ ነበር። ያው የእግር ኳስ ፕሮግራም ስለሆነ ከእግር ኳስ ጋር በተገናኘ ያለውን ጉዳይ ብቻ ለማንሳት እንሞክራለን። ያው እንግዲህ በካቶሊክ ቤተ ክርስቲያን አዲሱ ሊቀ ጳጳስ ሲሾም ወይም ሲመረጥ የምትታይ ጢስ አለች። የእግዚአብሔር ፈቃድ ሆኗል ብሎ እንደ ማወጃ አይነት እና ያቺ ጢስ ከታየች በኋላ የስሞኳ ከታየች በኋላ ሳን ሎሬንዞ የሚባለው ክለብ የአርጀንቲና ክለብ፣ ከአምስቱ ትልልቅ የአርጀንቲና ክለቦች መካከል አንዱ ተብሎ የሚጠቀስ ግን ብዙ የሚጠላው የሌለ በባለ አንጣነት ብዙ የተጋጣሚ ወይም የተቃራኒ ቡድን ደጋፊዎች የማያዩት ክለብ ደጋፊ ሆኖ ስላደጉ፣ ከጥቂት ደቂቃዎች በኋላ ሳን ሎሬንዞ የደስታ መግለጫ አውጥቶ ነበር። መጀመሪያ የደስታ መግለጫ ከወጡት መካከል አንደኛው ይሄ ከልጅነታቸው ጀምሮ ወደ ስቴዲየም ከአባታቸው ጋር እየሄዱ የደገፉት ክለብ የአርጀንቲናው ሳን ሎሬንዞ የሚባለው ክለብ ነው። የቦነስ አይረስ ሰው ናቸው። ግን ይህንን ክለብ እየደገፉ ያደጉ ናቸው እና ብዙ ጊዜም ለእግር ኳስ ያላቸውን ፍቅር ሲናገሩ ቆይተዋል። እንዲያውም ሰዎች በእርግጥ እግር ኳስ ራሱ ያለፈው መቶ ዓመት ፌኖሜነን ቢሆንም እና ካቶሊካዊት ቤተ ክርስቲያን ሁለት መቶ ስልሳ ስድስት ሊቀ ጳጳሳት በቤተ ክርስቲያኒቱ ታሪክ የነበሩም ቢሆን ለእግር ኳስ ያላቸውን ፍቅር እንደዚህ በደንብ በአደባባይ የገለጹ ብቸኛው ሊቀ ጳጳስ ናቸው ይባላል። በተለያየ ጊዜ ለምሳሌ ጆን ፖል ፖላንዳዊ ስለሆኑ የሊቨርፑሉ የቀድሞ ግብ ጠባቂ ጀርዚ ዱዴክ ከእሳቸው ጋር ስላለው ቅርርብ እንደዚህ ብዙ ይነገር ነበር። ግን እንደዚህ በግልጽ የአንድ ክለብ አባል ሆነው ክፍያ የሚፈጽም አባል ሆነው በእግር ኳስ ፍቅራቸው የሚታወቁ የመጀመሪያው ሊቀ ጳጳስ ናቸው ይባላል። ሆርሄ ማሪዮ ቤርጎግሊዮ ነበር ስማቸው፣ ከሊቀ ጳጳስነታቸው በፊት የነበረ የእርሳቸው የመጀመሪያ መጠሪያ ስም። የመጀመሪያው ከአሜሪካ አህጉር አሜሪካ ማለት ሰሜን አሜሪካንንም፣ ላቲን አሜሪካ ደቡብ አሜሪካንንም ጨምሮ የመጀመሪያው ናቸው የካቶሊክ ቤተ ክርስቲያን ሊቀ ጳጳስ ሆነው የተመረጡ ወይም ከደቡብ ንፍቀ ክበብ ወይም ሳውዝ ኦፍ ኢኳተር በሚሉት በዚያም የመጀመሪያው ከዚያ የዓለም ክፍል የሆኑ የመጀመሪያው ሊቀጳጳስ ናቸው እሳቸው እና ማርች 13 2013 ነበር ሊቀ ጳጳስ ሆነው የተሾሙት። ቃሉ ትክክለኛው ቃል የተሾሙት የሚለው ከሆነ እርግጠኛ አይደለሁም። ያኔ ነው እንግዲህ የሳን ሎሬንዞ የሚባለው ክለብ ደስታውን የገለጸው። አሁንም ድረስ ሜምበርሺፕ ካርዳቸው 88235 የሚል ነው የደጋፊ አባልነታቸው መለያ ቁጥር ነገር ማለት ነው። እና ከልጅነታቸው ጀምሮ ቬይሆ ጋሴሜትሮ በሚባለው በኋላ በፈረሰው እና ፕሮማርኬት በሆነው የአርጀንቲና መንግስት ለሱፐርማርኬትነት እንዲውል በተደረገው የሳን ሎሬንዞ የቀድሞ ስቴዲየም ውስጥ ከልጅነታቸው ጀምሮ ከአባታቸው ስቴዲየም እየገቡ ሳን ሎሬንዞን ይደግፉ የነበሩ ናቸው። በአርጀንቲና ከአምስቱ ግዙፍ ክለቦች መካከል አንደኛው። ቅድም እንዳልኩት ሪቨር ፕሌትና ቦከ ጁኒየርስ ሁሉም ሰው የሚያውቃቸው ናቸው ግን ኢንዲፔንዲንትና ራሲን ክሉብ የሚባሉት ሌሎቹ ክለቦች ደግሞ ከሳን ሎሬንዞ ጋር ትልልቆቹ አምስት የአርጀንቲና ክለቦች የሚባሉት ናቸው። ለእግር ኳስ ያላቸው ፍቅር ነው እንግዲህ ብዙ ጊዜ እግር ኳስን በሚወዱ ሰዎች የሚያነጋግራቸው። ሳን ሎሬንዞ በሰራተኛ መደብ ሰፈር ውስጥ ያለ በቄስ የተመሰረተ አስራ ዘጠኝ ዜሮ ስምንት ላይ በአካባቢው ባሉ በአንድ ቄስ የተመሰረተ ክለብ ነው። አባታቸው ከሳርዲኒያ ቤተሰቦቻቸው፣ ወላጆቻቸው ከጣሊያን የተሰደዱ ናቸው እንደ ብዙዎቹ አርጀንቲናውያን ሁሉ። አሁን የማራዶናን ብታይ ሜሲን ብታይ፣ በሙሉ የአውሮፓ ባክግራውንድ ያላቸው ናቸው። ሜሲ እንዲያውም ጣሊያናዊ መሰለኝ እና እንደዚህ ናቸው ብዙዎቹ። እና እሳቸውም በቤተሰቦቻቸው ስደት ምክንያት በአርጀንቲና የተወለዱ ናቸው እንጂ የቤተሰቦቻቸው መሰረት ደግሞ ከጣሊያን ነው። እግር ኳስ ይወዱ ነበር ልጅ እያሉ እግር ኳስም ተጫውተዋል። ሰፈር ውስጥ ቅርጫት ኳስ ተጫውተዋል። የቦክስ ግጥሚያዎችን ደግሞ ማየት ይወዱ ነበር ይባላል። ከፔድሞንት እና ሊጉሪያ ከሚባሉ የጣሊያን አካባቢዎች ተሰዲያው በአርጀንቲና ከሚኖሩ ወላጆቻቸው የተወለዱ ናቸው። 1936 በቦነስ አይረስ በሀገሪቱ ርዕሰ ከተማ እ የተወለዱት ፍሎሬስ በሚባለው አካባቢ ያደጉት በርዕሰ ከተማዋ የደቡብ ምዕራብ አካባቢ ያለ አካባቢ ነው። ይህ ክለብ ያው በኋላ እሳቸው ደግሞ ያላቸውን መንፈሳዊ አገልግሎት ስናይ ለእሳቸው ለመደገፍ ከዚህ የተመረጠ ክለብ አልነበርም። ሎሬንዞ ማሳ የሚባሉ ካህን ናቸው ክለቡን የመሰረቱት። ደግሞ ሳን ሎሬንዞ ማለት በካቶሊክ ቤተ ክርስቲያን ከቅዱሳን መካከል አንደኛው ነው። በላቲን በስፓኒሽ ቋንቋ ሳን ሎሬንዞ ይባላል። በእንግሊዝ ግን ሴንት ሎረንስ የሚባሉ ቅዱስ ናቸው። ቤተክርስቲያን ፈቅ ወይም የቅድስና ማዕረግ ከሰጠቻቸው መካከል አንደኛው ናቸው በ የሮማን ያን የሮማ ንጉስ በነበረው በ ማን ነው አንድ ንጉስ በወቅቱ በነበረ ንጉስ ከተገደሉ ሰባት ዲያቆናት መካከል አንደኛው፣ ግን ሁለት መቶ ሀምሳ ስምንት ክርስቲያኖችም እንዲገደሉ ሲደረግ ከእነሱ መካከል አንደኛው የነበረ ነው ሴንት ሎረስ ወይም የነበሩ ናቸው ሴንት ሎረስ አርጀንቲናዎቹ ሳን ሎሬንዞ ይሏቸዋል። ስለዚህ የክለቡ ስም ራሱ የአንድ በካቶሊክ ቤተ ክርስቲያን ቅዱስ ተብሎ የተጠራ ሰማዕት መጠሪያ ስም ነው። ያንን ክለብ ነው መደገፍ የጀመሩት። በኋላ ደግሞ ይሄ የዥስዊስት የሚባል አገልግሎት አለ አደለም? በካቶሊክ ቤተ ክርስቲያን በመላው ዓለም የሚሰጥ ክርስቲያናዊ ተልእኮ ነው። ያንን አይነት ተልእኮ ገና ከልጅነታቸው ጀምሮ ነው የተቀበሉት። ሁልጊዜም ከድሆች አጠገብ የኖሩ የሚባሉት በዚያ ምክንያት ነው። እግር ኳስንም ሰላም ለማምጫ ሰዎችን ከድህነት ለማስመለጫነት ለመጠቀም ይፈልጉ የነበሩት። ለዚህ ነው ሁለት ሺ አስራ አራት ነው ሁለት ሺ አ ሁለት ሺ አስራ አራት ይመስለኛል። ማራዶና፣ ቶቲ፣ ደጉ ደበበ ሳይቀር ከዚህ ሀገር ሄዶ የተጫወተበት ጨዋታ በየአመቱ የቫቲካን ቤተ ክርስቲያን የምታዘጋጀው የሰላም ጨዋታ ነው። ማች ፎር ፒስ የሚባል አርሴን ቬንገር አሰልጣ የነበሩ ምናምን የምናስታውሰው ጨዋታ ግን በየአመቱ ይደረጋል። ይሄ የሰላም ለሰላም ተብሎ የሚደረግ ጨዋታ ነው። እና በኋላ በመንፈሳዊ አገልግሎታቸው እየጸኑም በሄዱ ነገር ግን ለእግር ኳስ የነበራቸው ፍቅር አልጠፋም። ሁል ጊዜም ቢሆን ለእግር ኳስ ፓሽን ነበራቸው። እንዲሁም አንድ ሌኪፕ ላይ አንድ ዘገባ ሳነብ ያኔ በኋላ የአርጀንቲና ብሔራዊ ቡድንን ሲያሰለጥኑ የምናውቃቸው አልፊዮ ባሲል የሆነ ጊዜ ወደ መልበሻ ክፍል ሲገቡ መልበሻ ክፍሉን ሲባርኩ አገኟቸው። ያኔ ጳጳስ ሆኖ ነበር፣ አርኪ ቢሾፕ ሆኖ ነበረ። በኋላ በሊቀ ጳጳስነት ስማቸው ፖፕ ፍራንሲስ ወይም ሊቀ ጳጳስ ፍራንሲስ የተባሉት አባ ፍራንሲስ እና ማን ይሄ ቄስ ደግሞ አስወጡልኝ ብሎ አስወጥተዋቸው ነበር ከመልበሻ ክፍላቸው ውስጥ። ግን ሁል ጊዜ ማየሽ የሚደግፉት ክለብ እንዲቀናው ሲሉ ገብተው መልበሻ ክፍሉን ይባርኩ ነበር። እንዲህ አይነት የእግር ኳስ ፓሽን ነበራቸው። ምንም እንኳ በመንፈሳዊ አገልግሎታቸው እየላቁ ቢሄዱ አሁን በኋላ በጨዋታ ሳይሆን ስቴዲየም ውስጥ ጨዋታ ለማየት በመታደም ሳይሆን፣ ግን ለምሳሌ በአንዳንድ ስቴዲየሞች በጣም ትልልቅ አቀባበል ይደረግላቸዋል። ሁለት ሺህ ሀያ ሶስት የዛሬ ሁለት ዓመት በስታድ ደ ቬሎድሮም በማርሴይ ስቴዲየም በጣም ትልቅ የእሳቸው ምስል ተሰርቶ ስቴዲየሙ በሙሉ ስቴዲየም ውስጥ ታጭቆ ነው አቀባበል የተደረገላቸው። ስቴዲየሞች ውስጥ ይገኙ ነበር። ግን ከዛ በኋላ ጨዋታ ለማየት አልነበርም ስቴዲየም ውስጥ ይገኙ የነበሩት ግን ሁሉ ጊዜም ከስቴዲየሞች ጋር ከእግር ኳስ ስፍራ ጋር ትስስር ያላቸው ናቸው እና በየአመቱም፣ ያንን ያልኩትን ሰላም ለማምጣት ምኞት ያለው የእግር ኳስ ጨዋታ በየአመቱ ያደርጉ የነበሩ ናቸው። ደግሞ ሁል ጊዜም ከእግር ኳስ ሰዎች ጋር ግንኙነት ነበራቸው። ዲጎ ማራዶና ደጋግሞ ሄዶ በቫቲካን ጎብኝቷቸዋል። ሊዮኔል ሜሲ ሄዶ ያገራቸው ልጅ አግኝቷቸዋል። ጀርመን 2014 ያለም ዋንጫ አሸናፊ ከሆነች በኋላ የጀርመን ብሔራዊ ቡድን አባላት በሙሉ ወደ ቫቲካን ሄደው ሊቀ ጳጳሱ ቡራኬ ለማግኘት ሄደዋል። ሳን ሎሬንዞ ራሱ ኤድጋርዶ ባውዛ የዛ ቡድን አሰልጣኝ በነበሩበት ጊዜ በኋላ ኤድጋርዶ ባውዛ የአርጀንቲና ብሔራዊ ቡድንም የሴቪያም አሰልጣኝ ነበሩ፣ የኮፓ ሊበርታዶሬስ አሸናፊ ሲሆን እንዲያውም የኛ ደጋፊ የሆኑት እሳቸው ሊቀ ጳጳስ በመሆናቸው ምክንያት ያገኘ ነው ቡራኬ ነው ብለው ያምኑ ነበር እና በቀጥታ የኮፓ ሊበርታዶሬስ ዋንጫን ወስደው እግራቸው ስር ነበር ያስቀመጡት። የዛሬ አስራ አንድ አመት ማለት ነው። ደግሞ በዛ ጨዋታ ላይ ግብ ጠባቂው ለምሳሌ የኮፓ ሊበርታዶሬስ ጨዋታን ሲያሸንፉ የመለያ የምታድኖ ነበር የመጨረሻ ደቂቃ የመለያ የምታድኖ የፍጹም ቅጣት የምታድኖ ነበር ና ያንን የፍጹም ቅጣት ምት ያሸነፈበትን ጓንት ነው መጀመሪያ የላከላቸው። ገና ሳን ሎሬንዞ ወደ ቫቲካን ከመሄዱ በፊት ስለ እግር ኳስም ሲናገሩ አንድ ቃለ ምልልስ ነበራቸው ሁለት ሺ ሀያ ላይ የዛሬ አምስት አመት ከላ ጋዜጣ ዴሎ ስፖርት ጋር፣ ከጣሊያኑ ትልቅ የእግር ኳስ ጋዜጣ ጋር አንድ ቃለ ምልልስ ነበራቸው። ና እዛ ቃለ ምልልስ ላይ ስለ ሀገራቸው ልጅ ስለ ዴጎ ማራዶና ሲጠየቁ ጠቢብ ነበር፣ ፖየት ነበር ብለው ነው የገለጹት እና ታላቅ አሸናፊ፣ ለአርጀንቲናውያንና ለናፖሊያውያን ደስታን ያመጣ፣ ችግሮችን ከችግራቸው ለአፍታም ያስረሳቸው ነበር ብለው ስለ ማራዶና ተናግረዋል። እና እንዳነሳሁት ሁል ጊዜም ስለ እግር ኳስን መወያየት የሚወዱ ናቸው፣ መወያየት ከእግር ኳስ ሰዎች ጋር መነጋገር የሚወዱ ናቸው። እና እንዲያውም አንድ ጊዜ ማራዶና እሳቸውን ሊያገኝ በሄደ ጊዜ ማን ይበልጣል እውነቱን ተናገር ከአንተና ከፔሌ ማን ይበልጣል ብለው ጠይቀውት ነበር እና ሜሲ ብሎ ሳቀ። እንዲህ እንዲ አይነት ኮንቨርሴሽን የሚወዱ ናቸው። ሌላ ጊዜ ደግሞ ቅድም ያነሳሁት አይነት የሰላም ጨዋታ በሚደረግበት ጊዜ ሮናልዲኞ አንደኛው ጨዋታ ላይ ተሳትፎ ነበር። ምን ያህል እግር ኳስ እንደሚከታተሉ የምታውቂው፣ ውሃ ነው ውሃ አይደለም ያ ብለው ጠየቁት። ውሃ ነው ውሃ አይደለም። በጣም ሲምቦሊክ ነው። ምክንያቱም አስራ ዘጠኝ ዘጠና የአለም ዋንጫ ሲደረግ በሩብ ፍጻሜ አርጀንቲና እና ብራዚል ተገናኝተው ነበር እና እዛ ጨዋታ ላይ በኋላ ማራዶና የምሩ ነው የምር አደለም ወይ ትሪክ ማድረግ ስለሚወድ ያለው ይሁን አይታወቅም። ግን አንድ የሚነገር ከሆነ ስፓይሬስ ያለ የመጀመሪያ አጋማሽ ላይ ማራዶና ያኔ የአለም ስታር ነበር፣ በወቅቱ የሚወዳደረው ተጫዋች አልነበረም። ስለዚህ አርጀንቲና ዋናው ተጫዋች ስለሆነ የብራዚሉ አሰልጣኝ እቅድ ሁሉ ዴጎ ማራዶናን ማርክ ማረግ ጠፍንጎ መያዝ ነበረው ግን ያቺ ጎል በሁለታዊ አጋማሽ ነው የተቆጠረችው። ሶስት አራት የብራዚል ተጫዋቾችን አተራምሶ ነው ለክላውዲዮ ካኔጂያ ያንን ኳስ የሰጠውና ክላውዲዮ ካኔጂያ ግብ ጠባቂውን ጭምር አልፎ ጎል አስቆጥሮ አርጀንቲናን ወደ ግማሽ ፍጻሜ ያሳልፋት። ግን አንደኛው የብራዚል ተከላካይ ብራንኮ የሚባለው አንድ የሚናገረው ነገር ነበር። በጣም ሀይለኛ ሙቀት ነበር፣ ሰላሳ ዲግሪ ሴልሺየስ ነበር ሙቀቱ፣ ሰላሳ ዲግሪ ሴንቲግሬድ ነበር ሙቀቱ እና ከአርጀንቲና ቤንች ወይም የአርጀንቲና ተጫዋቾች ካሉበት ቤንቾቹ ከሚቀመጡበት ስፍራ ውሃ ተሰጠን ይለን። ያ ውሃ ዶፕ የተደረገው ውሃ ነው፣ በሁለተኛ አጋማሽ ጥሩ መጫወት ያልቻል ነው ማራዶናም ያንን ያደረገብን በዚያ ውሃ ምክንያት ነው ብሎ ተናገረ። ብራንኮ ነው የተናገረው። ለአስራ አምስት አመት እንደ ኮንስፓይሬሲ ቲዮሪ ብቻ ነው ሲነገር የነበረው። በኋላ ማራዶና የዛሬ ሀያ አመት ገደማ የራሱ የቴሌቪዥን ጣቢያ ነበሩ። ቲዋይኤስ የሚባል የቴሌቪዥን ጣቢያ ላይ ፔሌን ጋብዘውታል። ብዙ ሰው ይጋብዝ ነበር ያኔ ዲዬጎ ማራዶና። ብዙ ይወራ ነበር እኛም ሀገር የሚገርሙ ነገሮች ይናገር ስለነበር እዛ የራሱ የቴሌቪዥን ሾው ላይ እና ብራንኮ እውነቱን ነው አለ። ለብራዚል ተጫዋቾች ሆን ብሎ ተዘጋጅቶ ዶብ የተደረገ ውሃ ሰጥተናቸው ነበር አለ። ግን ማራዶና እንዳሻው የሚናገር ስለሆነ እውነቱን ነው እውነቱን አይደለም ይሄ ማራዶና ነው የሚል ክርክር ስላለ እንደ ሲሪያስ ብዙ ሰው አልወሰደውም። ይሄ ታሪክ ይታወቃል እና ልክ ሮናልዲኞን ሲያገኙት ሰርቻ አርጀንቲናዊ ናቸው፣ ሮናልዲዮ ብራዚላዊ ነው። ሮኒ ውሃ ነው ውሃ አይደለም ብለው በቀልድ የተናገሩት ለዛ ነው። እንዲህ አይነት ታሪክ ስላላቸው ነው። ሳይመን ኩፐር እንዲያውም ከእሳቸው ኅልፈት በኋላ የዛሬ 11 ዓመት የጻፈውን አንድ አርቲክል ለፋይናንሽል ታይምስ የጻፈውን በብራዚሉ ያለም ዋንጫ ሰሞን የጻፈውን አርቲክል ሼር አድርጎ ነበር። በ1946 ይላል እሳቸው የተወለዱት 1930ዎቹ ላይ ነው። በ1946 እድሜው 9 ዓመት ብቻ የሆነ አንድ ልጅ በአርጀንቲና በቦኖስ አይረስ ከመካከለኛው መደብ ከተወለደ ሶስት ተጽዕኖዎች ይኖሩበታል። ከእነዚያ ሶስት ተጽዕኖዎች ውጪ መሆን አይችልም። አንድ ካቶሊካዊት ቤተ ክርስቲያን፣ ሁለት በጊዜው የነበሩት የአርጀንቲና አዲሱ ተመራጭ ፕሬዚደንት ዋን ዶሚኒጎ ፔሮን እና ሶስት እግር ኳስ። የሶስቱም ተጽዕኖ ነበረባቸው ይላል ሶስቱንም አብዞርቭ አድርገው ነበር። ያኔ ሆርሄ ማሪዮ ቤርጎግሊዮ በነበሩ ጊዜ እና የባቡር መንገድ ሰራተኛ ከነበረ አባታቸው ጋር ወደ ሳን ሎሬንዞ ስቴዲየም እየሄዱ ጨዋታ ያዩ ነበር። ደግሞ የሳን ሎሬንዞ ደጋፊ ለሆነ ሰው 1946 ምትሃታዊ ዓመት ነበር፣ ምክንያቱም ለመጀመሪያ ጊዜ የአርጀንቲና ሻምፒዮን የነበሩበት ዘመን ስለነበር እና እንዲያውም ምን ይላሉ እሳቸው በዚያ ጨዋታ ላይ አንደኛው እሳቸው በጣም የሚወዱት የሳን ሎሬንዞ ተጫዋች ያስቆጠረውን ጎል የኖቤል ፕራይዝ ሽልማት የሚገባው አይነት ውብ ጎል ያስቆጠረ ተጫዋች ነው ይላሉ። ስለዚህ ከእግር ኳስ ተጽዕኖ አላመለጡም። ያኔ አስራዘጠኝ አርባዎቹ ላይ በቦነስ አይረስ የተወለደ በፍሎሬስ ያደገ ሰው ከእግር ኳስ ተጽዕኖ ነጻ መውጣት አይችልም ነበር። በአርጀንቲና የእግር ኳስ ዩፎሪያ አርጀንቲና ከዚ በፊት የዓለም ዋንጫን አሸንፋ ባታውቅም ሁሉም ላይ ይጋባ የነበረ ስሜት ነው ይላል። ሁለተኛ የሃይማኖት ጉዳይ ነው። ካቶሊካዊት ቤተ ክርስቲያን በአርጀንቲና ያው ትልቁ የእምነት ዲኖሚኔሽን ነው። ስለዚህ የካቶሊክ ቤተ ክርስቲያን ጠንካራ አገልጋይ ነበሩ። ጄሱዊስት ሆኑ፣ በቤተ ክርስቲያን አገልግሎታቸው ማዕረጋቸው እያደገ ሆነ። ግን በፖለቲካ ደግሞ ፔሮኒዝም የሚሉት አለ። አርጀንቲናዎቹ ያው በጣም የምትወደድ የአርጀንቲናው ዝቅተኛው መደብ ወይም የአርጀንቲና ደሀ አሁን ድረስ እንደ አንዳች ቅድስት የሚወዳት ኤቪታ የምትባላለች የፕሬዝደንቱ ባለቤት ማለት ነው። በኋላ በወጣትነቷ ነው የሞተች። በጣም ነው የምትወደደው። ኤቫ ፔሮን ስለሚወዷትና ስለሚሳሱላት ትንሿ ፔሮን ለማለት ኤቪታ ይሏታል። ከአርጀንቲና ትልልቅ ፖለቲካል ፊገሮች መካከል አንደኛዋ ነች። ግን እሳቸውም ሊቀ ጳጳስ ፍራንሲስም ራሳቸውን ከድሆቹ ጋር እሳቸው እንደሚናገሩት ደግሞ ይላል ሳይመን ኩፐር ሸርትለስ ከሚባሉት ጋር ወይም ቲሸርት ከማይለብሱት ጋር የሚወግኑ ናቸው፣ ወይም ከድሆቹ ጋር የሚወግኑ ናቸው። ለዚህ ነው ቤተ ክርስቲያኒቱን ሁል ጊዜም የድሀ ጠበቃ እንድትሆን የሚፈልጉት። ለዚህ ነው ጄሱዊስት የሆኑትና ወይም በአማርኛ ኢየሱሳዊያን ነው መሰለኝ የሚባሉት እና ያኔ አብዛኛው አገልግሎት ደግሞ የሚጠጣ ውሀ የሌለውን ሰው ውሀ እንዲያገኝ የሚቆረስ የሌለውን የሚጎርሰው የሌለውን ደግሞ የመመገብ እንዲ እንዲህ አይነት መንፈሳዊ አገልግሎት እንዲኖራቸው የተጉ የነበሩ ናቸው። ስለዚህ ሁል ጊዜም ከዛ በፊት የነበሩት ይላል ሳይመን ኩፐር የትኛውም ሊቀ ጳጳስ ልክ በሊቀ ጳጳስ ፍራንሲስ መጠን ደ ሸርትለስ ዋንስ ወይም የሚለብሱት ከሌላቸው ልበላቸው ወይም ከታረዙቱ ጋር ራሱን እንደዚህ አቆራኝቶ ያየ ሰው የለም። ሁል ጊዜም እንደዛ የሚሉ አሉ። ለምሳሌ ጆን ፖል ሁለተኛ ሊቀ ጳጳስ ጆን ፖል ሁለተኛ አንድ ጊዜ ከማራዶና ጋር በቫቲካን በተገናኙ ጊዜ ስለ ድሀ ሕጻናት ቤተ ክርስቲያኒቱ ይገዳታል ብለው ነበር። እንዲያ ከሆነ ይህንን ሁሉ ጌጣጌጣ አውጭታችሁ ለምን አትሸጡም? እናድዎችን አትረዱ ብሎ ጠየቃቸው። በደንብ ኮሚትድ መሆን አለባት ቤተ ክርስቲያኒቷ የሚል እምነት ስለነበረው ዴጎ ማራዶና ዴጎ ማራዶና ነው እንደምታውቂው፣ ፌመስሊ ፕሮ ፑር ነው ከድሆች ጋር ሶሴት ማድረግ የሚወድ ነው። ግን እኚህን ነው ለምሳሌ። የምር የምር ደግሞ ራሳቸውን ከሸርትለስ ሰዎች ጋር አቆራኝተው ያዩት ይባላል። አሁን ሶስቱ ተጽዕኖዎች ናቸው። ፔሮን የሚወደዱት ለዛ ነው በአርጀንቲና ሰውየው ዶሚኒጎ ፔሮንም ባለቤታቸው ኢቫ ፔሮንም ወይም ኤቪታ ፔሮንም የሚወደዱት በግራ ሊኒንግ ፖለቲካቸው ምክንያት ወደ ግራ በሚያዘነብል ፖለቲካቸው ምክንያት የእኛ ዋናው ግብ ለድሃው መወገን እንጂ ለፕሮሌቴሪያቱ መቆም፣ ለሰራተኛው መቆም ብለው የሚያስቡ የነበሩ ናቸው። እነዚህ ሶስት ተጽዕኖዎች የነበሩባቸው ናቸው ብሎ ከተጽዕኖቻቸው መካከል አንደኛውን እንግዲህ እግር ኳስን አድርጎ ይጠቅሳል። ሁሌም ቢሆን ይሄ ሲምፕሊሲቲ ትሁት ህይወት መኖር የሚወዱ ናቸው። የአስራ ዘጠኝ ሰማኒያ አራት ሬኖ መኪና ውስጥ ነበር የሚንቀሳቀሱት። ወደ አሜሪካ ሲመጡ የተጠቀሙባት ተሽከርካሪ የዜና ርዕሶች እንደነበረች አስታውሳል። ይሄ በጣም በትልቅ ኤክስትራቫጋንዛ መንቀሳቀስ የሚወዱ ሰው አልነበሩም። አስራ ዘጠኝ ሰማኒያ አራት ላይ በተሰራ የሬኖ መኪና ነበር ይሄዱ የነበሩት። የሚያርፉበትን ቦታ የተቀናጣ አልነበረም። የ201 የቫቲካን ገስታውስ የሚባላል እዛ ነበር ይኖሩ የነበሩት። እንዲህ አይነት የትሁት ህይወት መኖር የሚወዱ ናቸው። ሌላ ጉዳይ ነው እንዳልኩት፣ እሱ ግን ከእግር ኳስ ጋር የነበራቸው ስሜት ቴሌቪዥን ማየት ካቆሙ 30 ምናምን አመት እንኳ ቢሆናቸው እና ረጅም ጊዜ የእግር ኳስ ጨዋታን ይሁን ማንኛውንም ነገር በቴሌቪዥን ከተከታተሉ ቢቆዩም ግን ከሳንሎሬንዞ ፍቅር ግን እንዲህ የእድሜ መግፋት እና ደግሞ የአገልግሎት መጠን ስፋት ከፍ ማለት አልከለከላቸውም። እስከ ህልፈታቸው ድረስ የሳን ሎሬንዞ ወርሃዊ ደጋፊ ሆነው ኦንላይን በየወሩ ይከፍሉ ነበር። የልጅነታቸው ፍቅር ነው እግር ኳስና ደግሞ ክለባቸው ሳን ሎሬንዞ። እንዳልኩት በቄስ በካህን የተመሰረተ በሌሎች አርጀንቲና ክለቦች እንደ ባላንጣ እንዳይታይ እና እንዳይጠላ ምክንያቱ ያን ያህል ግዙፍ አይደለም፣ የቦካ ጁኒየርስ ወይም የሪቨር ፕሌት በክለቦቹ ደጋፊዎች የሚወደዱ ቢሆን በተቀረው አርጀንቲና የሚጠሉ ናቸው። ምክንያቱም በጣም ትልልቅ ክለብ ስትሆኝ ትጠያለች። በእንግሊዝ ማንቸስተር ዩናይትድ፣ አርስናል፣ ሊቨርፑል ምን እንደሚጠሉት ይጠላሉ። በየሀገሩ ያለ ትልቅ ክለብ በሌሎቹ መጠላቱ ማይቀር ነው፣ አሪስቶክራት ስለሆነ። ግን ሳን ሎሬንዞ እንደዛ አልነበረው፣ እንደዚህ አይነት ግዝፈት አልነበረውም። ስለዚህ በጣም የሚወደድ ክለብ ወይም በገለልተኛ ሰዎች የሚወደድም ማይጠላም የማይወደድም አይነት ክለብ አይነት ክለብ ደጋፊ የነበሩ ናቸው ና ሁልጊዜም ከእግር ኳስ ጋር እንደዚህ አይነት ትስስር ነበራቸው በድጋሚ ልጥቀስ እዚሁ የፋይናንሽል ታይምስ ዘገባ ላይ ምን ይላል በኋላ ለምሳሌ ሁለት ሺ አስራ አራት ዓለም ዋንጫ በጀርመን ና በአርጀንቲና መካከል ሲደረግ ሁለት ሺ ሁለት ዓለም ዋንጫ በአርጀንቲና ና በፈረንሳይ መካከል ሲደረግ ሊቀ ጳጳሱ ለእግር ኳስ ያላቸው ፍቅር ስለሚታወቅ ምን ይሉ ይሆን ተብሎ ይጠበቅ ነበር ድጋፋቸውን ለአርጀንቲና እንደሚያሳዩ አይነት ምኞት ስለነበር ግን እሳቸው ምንም እንኳ አሁን ያለፈው የካታር ያለም ዋንጫ አርጀንቲና ሻምፒዮን ከሆነች በኋላ በብዙ የአርጀንቲና ከተሞች የሜሲ የማራዶና እና የሊቀ ጳጳስ ፍራንሲስ ምስል ያለባቸው ብዙ ባነሮች፣ ፖስተሮች ብናይም ግንሳቸው እሳቸው በፍጹም በይፋ ድጋፋቸው ለአርጀንቲና አልገለጹ። ምክንያቱም ሊቀ ጳጳስ ከሆኑ በኋላ እንደምታውቂው የካቶሊክ ቤተ ክርስቲያን ሃይራርኪ የሁሉም ካቶሊካውያን ሊቀ ጳጳስ የሆነ አንድ አለ። የሁሉም በኢትዮጵያም በመላው ዓለምም ያሉ አንድ አለ። ስለዚህ ለአንድ ሀገር ብቻ ሎያሊቲ ማሳየት ትክክል አይሆንም። የሁሉም የዓለም ካቶሊካን ክርስቲያኖች ሊቀ ጳጳስ እንጂ የአርጀንቲና ብቻ ፖፕ አይደሉምና በሁለቱ ትልልቅ የዓለም ዋንጫ ፍጻሜዎች በስምንት ዓመት ልዩነት በተደረጉት ውስጥ በይፋ ለአርጀንቲና ድጋፋቸውን አላሳዩም ድጋፋቸውን አላሳዩም። ከድሉም በኋላ ያሳዩት የተለየ የደስታ መግለጫ አልነበርም። ግን የአለም ዋንጫ በሚያስገርም ሁኔታ የካቶሊክ አፌር ነው ይላል ኩፐር። ለምን ይህንን ይላል? ሀያ ሁለት ጊዜ የአለም ዋንጫ ሲደረግ አስራ ሰባቱን በአብዛኛው የካቶሊክ ማጆሪቲ የሆኑ ሀገራት ናቸው የአለም ዋንጫውን ያሸነፉት። ሀያ ሁለት የአለም ዋንጫዎች እስካሁን ድረስ ተደርገዋል። ጀርመን ምዕራብ ጀርመን ነች፣ ሶስት ጊዜ የዓለም ዋንጫ በኋላ ጀርመን ከሆነች በኋላ አራት ጊዜ የዓለም ዋንጫ ያሸነፈችው ጀርመን ደግሞ በፕሮቴስታንትና በካቶሊክ ሀምሳ ሀምሳ የተከፈለች ግማሽ በግማሽ የሆነች ነች። አንድ ሀገር ብቻ ነች ነን ካቶሊክ የሆነች ሀገር የዓለም ዋንጫ ያሸነፈችው ይላል። እሷም አስራ ዘጠኝ ስልሳ ስድስት ላይ የዓለም ዋንጫ ነው ያሸነፈችው እንግሊዝ ብቻ ነች ነን ካቶሊክ ካቶሊካት ያልሆነች ሀገር በህዝቡ እምነት ማለት ነው። ያልሆነች ሀገር የምትባለው ለዚህ ስለዚህ ሁሌም በቫቲካን ከፍ ያለ ኢንትረስት አለ። ምክንያቱም የአለም ካቶሊካውያን በሙሉ በጣም ያው፣ እግር ኳስ የሁሉም ነው። ነገር ግን እሳቸው እንዲህ አይነት ስሜት የነበራቸው ናቸው። እና ሁሌም ደግሞ ይሄ ፕሮ ቢዝነስ መሆኑ አይመስለኝም። ችግሩ ግን የበለጠ ራይት ሊኒንግ የፖለቲካ አስተሳሰብ ሲኖር ለሰዎች ስሜታዊ ዋጋ ቦታ ማይሰጥ ነው ብለው ያስባሉ ለዚህ ነው ድህረ ፔሮን የነበረው የአርጀንቲና መንግስት ኤልቪሆ ጋሶሜትሮ የሚባለውን የሳን ሎሬንዞን ስቴዲየም አፍርሶ እዛው ላይ ለኦሻን የሸጠውና ና ኦሻን ደግሞ ትልቅ ሱፐር ማርኬት የገነባበት። እሳችሁ እንዲህ ያለውን ነገር አይወዱትም። እግር ኳስ ያለውን ስሜታዊ ዋጋ ለሞ ለምንዱባን ለምስኪኖች የሚሰጠውን መንፈሳዊ ረፍት ወይም የጽሞና ረፍት ወይም ችግር የሚያሳድዳቸው ሰዎች ደግሞ ጥቂት ሰላም እንዲያገኙ የሚያግዝ ትልቅ ኢሞሽናል ቫሊዩ ያለው ነው ብለው የሚያስቡ ስለሆኑ እንዲህ አይነት ነገር ማለት አንድ ትልቅ ሞኑሜንት ማፍረስ ማለት ነው የሚል ቅሬታ ነበራቸው ይባላል። ቴሌቪዥን አያዩም። ለ35 ዓመት ቴሌቪዥን አላዩም። እንዲሁም 1990 ላይ ወደ ድንግል ማርያም ቤተክርስቲያን ሄደው ቃል ገቡ፣ ከዚህ በኋላ ቴሌቪዥን አላይም ብለው። ምክንያቱም ሁሉ ጊዜም አብረን ተሰብስበን እናያለን ከሰዎች ጋር የሆነ ቨርግላር ነገር የሆነ ሰው ጸያፍ ስድብ ሲሳደብ ያልተገባ አንድ ሰው ለመንፈሳዊ አገልግሎት ራሱን የሰጠ ሰው ሊሰማው የማይገባ ሊያየው የማይገባ ክፉ ነገሮችም ሁሉ ይተላለፉበታል። ያንን ደግሞ ቀድሞ ዲዛይን ማድረግና የማምለጫ መንገድ ማዘጋጀት አይቻልም። ድንገት ቴሌቪዥኑ ላይ ይመጣል። ስለዚህ ለምሳሌ የሚወዱት አርጀንቲና አስራ እንዲያው የሚሉት ሰዎች አስራ ዘጠና ዓለም ዋንጫ ላይ በቴሌቪዥን ውስጥ ባለው ኦዲዮ የተሰማ የዴጎ ማራዶና ስድብ ነበር ለምሳሌ ስለዚህ ስድብም ነውርም አንድ ራሱን ለመንፈሳዊ አገልግሎት የለየ ሰው ሊያየው አይገባም ነገር ሁሉ ሊያይ ይችላል ለሚፈትን ነገር ሁሉ ብለው ስለሚያምኑ ቴሌቪዥን አይተው አያውቁ ወይም ነገሬ ብለው ቁጭ ብለው ቴሌቪዥን አይተው አያውቁ ማለቴ ነው አለም ላይ የሚሆነውን ነገር ያውቃሉ ለዚህ ነው በአለም ላይ የሆነ ቦታ ጦርነት ተነሳ ሲባል በቅዱስ ጴጥሮስ አደባባይ በየእሁዱ የሚናገሩት ስለ ሰላም የሚሰብኩት ሰዎች ብዙ ዲቫይሲቭ ነገር አላቸው። እሳቸውን በተመለክተ አንዳንዱ ትክክል ነው፣ አንዳንዱ ትክክል አይደለም። እኔ አብዛኛው ትክክል አይመስለኝም። ስለ እሳቸው የሚነገሩ የኮንስፓይሬሲ ወሬዎች አሉ። ግን እሳቸው እንዲህ አይነት የእግር ኳስ ስሜት የነበራቸው እና እስከ መጨረሻ እለትም ድረስ የሳል ሎሬንዞ ደጋፊነታቸውን የአባልነት ክፍያ በኦንላይን ሲከፍሉ የኖሩ ናቸው እንግዲህ አሁን አርፈዋል ማለት ነው። ትልቅ ፊገር ነበሩ። ካለፈው አስራ ሁለት አመት በአለም ላይ ተጠቃሽ ከሆኑ ፐርሶናሊቲስ መካከል አንደኛው ፖፕ ፍራንሲስ ነበሩ እና የእሳቸው ህልፈት ትላንት ተሰምቷል። የሚገርም ከትላንት በስቲያ የዜና ላይ ሲታይ ጄዲ ቫንስ፣ የአሜሪካው ምክትል ፕሬዚደንት፣ ጎብኝተዋቸው ነበር እና ሲናገሩ ምናም ተሽሏቸው ይታዩ ነበር ግን ከዚያ በኋላ ጤናቸው በፍጥነት እንግዲህ ደህና ባይሆኑ ህይወታቸው አረፉ ማለት ነው። እና ያው እንደምታውቂው ሴራትን ሰና ስላለ ጄዲቫንስ ምን አርጋቸው ነው የወጣው የሚሉ ትዊቶች ያለው። ትላንትና ጄዲቫንስ የአሜሪካው ምክትል ፕሬዚደንት አይ ራሱ ትዊተሩ ላይ እንደጻፈው የትዊተራቸው ላይ እንደጻፉት በእርግጥ ደህና አልነበሩ። ባየኋቸው ጊዜ ደህና እንዳልነበሩ አውቃለሁ ምክንያቱም ያንን ማስተዋል ሽዬ ነበር፣ እንደዚህ ብሎ ጽፏል። ግን አሁን እንግዲህ በዚህ መንገድ አርፈዋል። እሳቸው ይህንን ለማንሳት